ዛሬ ሀገሬ ልጆች ደስ በሚል ዜና መጥቻለሁ ማለት ነው። ዛሬ ሳዑዲ አረቢያ ውስጥ ከስድስት ቀን በፊት ማለት ነው እና የሰራው ትብድ ደስ የሚል ነው። እግዚአብሔርን ምን ምሽን በጣም ነው ደስ ያለኝ። አንዳንድ ጊዜ ጥሩ ነገር ስንሰራም ማበረታታ አለብን፣ መጥፎ ስራ እንደምንነቅፈው ሁሉ ማለት ነው። እና ዛሬ ሳውዲ አረቢያ ላይ ከስድስት ቀን በፊት የሰራው ነገር በጣም ደስ የሚል ነገር ሰርቷል ማለት ነው። ሰላም ሰላም ሰላም የሀገሬ ልጆች እንዴት ናቸው? ደህና ናቸው ከኔ ከእግዚአብሔር ይመስገን ብሎ ሰላም ሁለጥሮ ከእናንተ ጋር እንዴት ነው እና ውዶች፣ እየሰብስክራይብ ላይ ክሸር እያደረጋችሁ አበረታቱኝ። ዛሬ ሳውዲ አረቢያ መስከረም ላይ አንድ እህታችን የአምስት ወር ደመወዟን እና አስራ አራት አምስት ሰርታ የአምስት ወር ደመወዟን እንደተከለከለችና በማጣጣጥ ማጣራት አር ደግሞ እንደ ስዕል ልጅቱን ስልሳ ሺህ ነው። አዎ እንደዛ እንዳስመለሰላት ሰምተናል። ዛሬ ደግሞ ጥቅምት አምስት ከስድስት ቀን በፊት ማለት ነው አንዲት እህታችን የአስራ ሶስት አመት ደሞዟን ሳውዲ ኤምባሲ ጅዳ ቆንስላ ጽሕፈት ቤት ማለት ነው አንድ መቶ ዘጠኝ የሳውዲ ሪያል ሺህ የሳውዲ ሪያል አስመልሶላታል። ደሞዟን አሰጥቷታል ማለት ነው እና ደስ የሚል ዜና ነው። አንዳንድ ጊዜ እንደዚህ ከጎናችን ሲሆኑልን በጣም ነው ደስ የሚለው። እና ሌሎቹ ደግሞ የአረብ ሀገር ያሉት ኤምባሲዎቻችን ከነዚህ ከሳውዲ ካሉት ቢማሩልን ደስ ይለናል ማለት ነው። እና ይችታችን አስራ ሶስት ሙሉ አስራ ሶስት ዓመት ሙሉ ምንም አይነት ደሞዝ አይሰጣትም ነበረ ማለት ነው። ግን አንድ ነገር ያሳዘነ ነገር 13 ዓመት የታሰበላት በሰባት መቶ ብር ነው ማለት ነው። ቢያንስ በየሁለት 2 ዓመቱ መጨመር ነበረበት፣ ግን ይሁን ይህንንም ደግሞ አላጣችም። ይህንን ማግኘቷ ደግሞ ደስ የሚል ነገር ነው። እና ደስ ይላል። ብቻ አንዳንድ ጊዜ እንደዚ ጥሩ ነገር ሲሰሩልን፣ ኤምባሲዎቻችን ከጎናችን ሲቆሙልን በጣም ነው የሚያስደስት ያገሬ ልጆች። እና ይች ልጅ አሁን እንጃ ምን ያህል ደስ እንደሚላት ማለት ነው። አንዳንድ ጊዜ ያያችሁ ተስፋ ሲኖረን፣ ጽናት ሲኖረን እግዚአብሔር ይደርስልናል፣ ከጎናችን ይቆምልናል፣ ዋስ ጠበቃ ይሆነናል ማለት ነው አያቸው። ይቺ ልጅ አሁን ማንን ማንትን ሳይላት እንደዚ በህግ ፊት አቁመው እንደዚህ ብሯን ማስመለሳቸው ደስ ይላል። ብቻ አንድ ደግሞ በኢትዮ ቁጥራቸው ብዙ ልጆች ምንም ነገር በነፃ እየሰሩ እንትን ያልኖራቸው ይህንን እንትን ማለት ምንም አይነት እንትን ሳይት ስለማይጠቀሙ አንዳንዶቹ ስልክ ስለማይሰጣቸው ይሄን ሁሉም የማያዩ ልጆች አሉ። እኔ አንድ ነገር ልንገራቸው። አንድ ትኛው ቤተሰብ የሆነች እና ብዙም አታቅም አልተማረችም እና ደግሞ እዛን እያዳለቡባት እያዳለቡባት እንደዚህ ነበር ነው የሚሰጣት። ከዛ ወንድሟ እየደወለ እዙ ሰው ስለነበረ ወንድሟ እያደወለ ነው ብር ስጧት እየተባለ የሚሰጣት ድርጅቶ እና ነ ወንድ የሚየው ገባ እንደዛ የሚላቸው ሲጠፋ ጠፋ። እሷን ሀገር ልገባ ስትል የስድስት ወር ደመወዟን ይዘው አገሬ ሂጅ፣ ሀገር ስትሄጂ እንድልክልሻለን ምናምን ብለው ላኳት ማለት ነው። ያ ብሩም ሳይገባላት ቀራል። ግን እግዚአብሔር ይመስገን በጤናም ስለተመለሰች ዋ ሆናለ ይዞሮ እየሰራች ነው። እና አንዳንድ ጊዜ ብርራችን ሲዳለብ ዝም አትበሉ የምንለው በምክንያት ነው። ያቸው አገሬ ልጆች፣ አሁን ይች ልጅ እኔ በጣም ደስ ብሎኛል እውነት እንደዚህ አይነት እነዚህ ሰዎች አሁን ለዚች ለልጅ ብርሃን አስመለሱላት። ግን በውስጡ ደግሞ ሌሎች አሉ፣ ቤቱ የቆጠረው በግፍ የሚያዙ እየተመቱ ብራቸው ሳይከፈላቸው የሚኖሩ ልጆች አሉና ለእነሱም ደግሞ እንዲደርሱላቸው ይህን ስራቸውን ደግሞ እንዲቀጥሉበት እናበረታታለን ማለት ነው። ያገር ሰላም ሆኑልኝ።